ሰላም ሰላም ውድ ኢትዮጵያውያን በውጭም በሀገር ሀገር ቤትም ያላችሁ እንደምን አላችሁ? እንደምንሰናበታችሁ እያልኩኛን ጊዜ የተመሰገነ ይሁን። እንግዲህ እንደሰማነው እንዳያችሁት፣ እንደተመለከታችሁት በዝቋላ ገዳም አባቶቻችን እንደተገደሉ ሰምተናል። እንግዲህ አባቶቻችን እዚህ ገዳም ተገድለዋል፣ አሁንም ደግሞ ተደግሟል። እኒ አባቶቻችን እንግዲህ ሞትን ንቀው ምድራዊ ፍላጎትን ትተው መሳምን ቀው እግዚአብሔርን ተከትለው ድንጋይ ተንተረሰው ቅዛ ልሰው በጸሎትና በሱባኤ ተወስነው ያሉ አባቶቻችንን ሞት ስንሰማ ልብ ይነካል። በእውነት ግን አባቶቻችን ሞትን የሚፈሩ አይደሉም። እንድናቡነ ተክለ ሃይማኖት፣ እንድናቡነ ገብረ መንፈስ ቅዱስ፣ እንደዚህ ቀደሙ ቅዱሳን ሁሉ ሞትን የሚፈሩ አይደሉም። እኔ ከሞቱት አባቶቻችን ይልቅ ከተገደሉት ቅዱሳን አባቶቻችን ይልቅ በገዳዮች ማልቀስ መጸለይ ያስፈልጋል። ምክንያቱም እኒህን አባቶች መግደል ማለት ምን ማለት ነው? ገዳይ እኒህ አባቶች ምንህን ነኩ? ምንስ አደረጉ? ምንስ በደሉ? እኒህ አባቶች እኮ እኒህ አባቶች እኮ ለኢትዮጵያ፣ ለዓለም ሕዝብ የሚጸልዩ የሚያለቅሱ፣ ጠዋት ማታ በጸሎት በጾም የተወሰኑ፣ ከክፋት ከበደል ከምቀኝነት ከአድመኝነት ከዘረኝነት የራቁ ዘር የሌላቸው ወገን የሌላቸው፣ ወገናቸው እግዚአብሔር መከታቸው እግዚአብሔር ነው። ስለዚህ ምድራዊ ፍላጎታቸውን ገተው ሰማያዊ ፍላጎታቸውን አስፍተው በጾም በጸሎት ተወስነው የሚኖሩ ታቸውን የገቱ ለነፍሳቸው ያደሩ ሙትን የማይፈሩ ናቸው። አባቶች መግደል በየትኛው ሂሳብ ነው የአባቶች ስሙተው የሚያመጡት የፖለቲካ ለውጥ አለ ወይስ የሃይማኖት ለውጥ አለ ወይስ የሚያስከትለው ችግር አለ? የለም። ሀገራችን ለኢትዮጵያ መቅሰፍትን፣ ረሃብን፣ ስቃይን፣ መከራን ከማምጣት ውጭ የሚመጣ ነገር የለውም እና አባቶቻችንን ነፍስ ይማር ገዳዮች ሞታችሁ ይቀርም። እናንተም አንድ ቀን ትሞታላችሁ። ህያው አይደላችሁም። እናንተም የሚሞት ስጋ ተሸክማችሁ የምትዞሩ የሚበሰብ ስጋ ተሸክማችሁ የምትኖሩ ሞትን የተሸከማችሁ ሰዎች ናችሁ። እንግዲህ ገዳይም ማችን እኩል በእግዚአብሔር ዘንድ ተጠያቂ ነው። ፍትህ አለ። ስለዚህ መግደላችሁ ለምን ዓላማ እንደሆነ ባይታወቅም ተልኳችሁ ምን እንደሆነ ባይታወቅም ይህን አባቶችን መግደል ግን እርግማንን እንጂ በረከትን አታገኙም። ትን እንጂ ፍቅርን አታገኙም። ጸጸትን እንጂ ደስታን አታገኙም። እንጂ አይታን እንጂ ፍቅር ሰላምን አታገኙም ከሞቱት አባቶቻችን በላይ ጥቁማችሁ የሞታችሁ ጥቁማችሁ የምታሳዝኑ፣ የምትገድሉትን የማታውቁ ገዳዮች፣ ሊለቀስላችሁ የሚገባ ሊታዘንላችሁ የሚገባ ሊጸለይላችሁ የሚገባ እናንተ ናችሁ እንጂ የሞቱት አባቶቻችንማ እንደ አብርሃም ጽድቅን የሚወርሱ በመንግስተ ሰማያት ያላቸው የከበሩ ክቡራን ውዱዳን ናቸው። ነው። አባቶቻችን ነፍስ ከአብርሃም በይስሐቅ በያዕቆብ አጠገብ ያስቀምጥ።